የሚያየው መቃብር አይደለም። የሚያየው ሞትን አይደለም። የሚያየው ጭራሽ ከትንሣኤም በላይ በተከፈተ ሰማይ ውስጥ የእግዚአብሔርን ክብር ያያል። በተከፈተ ሰማይ ውስጥ የእግዚአብሔር ልጅ ወይም የሰው ልጅ ጌታ ኢየሱስ ክርስቶስ በእግዚአብሔር ቀኝ ቆሞ ነው የሚያዩ። ዓይኑም ልቡም የተሞላው ይሄ ነው። ስለዚህ እንዴት እንደሚሞት እንኳን ምንም ማሰብ አይችልም። እንዴት ሆኜ ነው የምሞተው? ስሞት ምን ይሰማኝ ይሆን ምናምን፣ ይሄ ሁሉ የለም በውስጡ እሱ ተሻግሮ ነው የሚያስበው። እግዚአብሔር ይመስገን። ስለዚህ ጉዞ ጀምሯል እና በሚወግሩት ሰዓት ምን አለ ጌታ ኢየሱስ ወይ ነፍሴን ተቀበል አለ። ተቀበል የሚለው እኮ ደርሷል ማለት እኮ ነው። እዛ ጋር አይደል እንዴ? እሱ እዚህ አይደለም እዛ ነው ያለው ኢየሱስ ጋር ደርሷል። ና ተቀበለኝ ጌታ እያለ እኮ ነው አማኝ መሆን ያለበት እንደዚህ ነው። እንዴት መቃብር ጋዛው ያይዛው ይቀራል። ብዙ ሰው የወንጌልን አቅምና ኃይል ያልተረዳው እዚህ ላይ ነው። እና እስጢፋኖስ ስለ ሥጋው ምንም የሚያስበው ነገር የለም። የሚገርመው ግን የሚገርመው ግን የጻድቅ ሰው ሞት ክቡር ነው የሚለው ግን እውነት ነው። እዚህ ጋር እንዴት ተቀበረ? የወገሩት እኮ አይሁዳውያን እኮ ናቸው የወገሩት አደል የገደሉት እንደ አንድ በቃ የሆነ ከሃዲ ምናምን ተደርጎ ነው እንግዲህ የሞተው። ውጤቱ ግን የቀብር ስነ ስርዓቱ ስትመለከቱ ግን በጸሎት የተጉ ሰዎች እስጢፋኖስን ቀበሩት ይላል። እግዚአብሔር ይባረክ። በቃ ይህን የቀብር የምናምኑ ጉዳይ ስጡት ለጌታ፣ እሱ ይወጣዋል። ራሱ ጌታ ኢየሱስ ክርስቶስ ሞቶ ሲቀበር ማን ነው የቀበረው? ከደቀ መዛሙርቱ አንዱ ከቤተሰብ ወይም ከሌላ ማን ነው? በመሰረቱ እሱ እንዲቀበር ያደረገው ብለን ስንል ማንም አልነበረም ማለል እንዴ። የሆነው ነገር እንዴት ነው? እዛው የራሳቸው ባለስልጣናት ናቸው የቀበሩት። ባለስልጣናት የሸንጎ አማካሪው ዮሴፍ ዘአርማትያስ፣ የአይሁድ አለቃው ኒቆዲሞስ በክብር ከንጉሱ በወቅቱ ይሁዳን ከሚገዛው ከጲላጦስ አስፈቅደው ተረክበው በሕጋዊ መንገድ። ከዛስ፣ የት ይቀበር ሲባል በሞቱ ቀራኒዮ ላይ በውርደት ይስቀሉት እንጂ ከክፎች ጋር ያድርጉት እንጂ፣ ግን መቃብሩ ወይም ሞቱ ከባለጠጎች ጋር ሆነ። ራሱ ባለጠጋው ጠጋው ሲዛር ማቲያስ ለራሱ ያስወቀረው ከአለት የተወቀረ ድንጋይ እኮ በጣም ስፔሻል እኮ ነው። በልዩ ሁኔታ በቃ የታወቀ ትልቅ ሰው ሲቀበር የሚደረግ የሚከናወን ስርዓት አይነት ማለት ነው። በክብር ተቀበረ፣ በአትክልቱ ስፍራ ተቀበረ። እንግዲህ እንደዛ በውርደት እንትን ያሉት። ስለዚህ ምን ማለት ነው? ይሄ በስጋችን ላይ ሊሆን ያለው የቀብር ጉዳይ በጣም ትልቅ ሜሴጅ የምናገኝበት ነው። እግዚአብሔር ያስብበታል በእሱ ጉዳይ ላይ እና እስጢፋኖስ፣ በጸሎት የተጉ ዝም ብሎ ተራ ሰዎች እንኳን አለ በጸሎት የተጉ መንፈሳውያን ሰዎች እንዲቀብሩት ነው ያደረገ። ለአሕዛብ ለጨካኞች እንኳን አሳልፎ አልሰጠውም። እነዚህ በጸሎት የተጉ ሰዎች እነማን ናቸው? ክርስቲያኖች ቢሆኑ ኖሮ ደቀ መዛሙርት ይላቸው ነበር። ዝም ብሎ በጸሎት የተጉ ሰዎች መንፈሳዊያን ሰዎች ነው የሚለው። አይሁድ ሆነው በጸሎት የተጉ እንደሆኑ መረዳት እንችላለን። ለምሳሌ ህን አገላለጽ ምዕራፍ ሁለት ላይ የምናገኘው ነው። ከአይሁድ አኳያ ነው። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ ይላል። በኢየሩሳሌም ይኖሩ ነበር ይላል። እነዚያ ሁሉ ስደት ሲታወጅ እስጢፋኖስ ሲወገር እና ብዙ ነገር ሲፈጠር የዛን ዘመን እግዚአብሔርን የሚፈሩ የአይሁድ ቅሬታዎች አሉ። ለምሳሌ ልክ እንደ ነሃና ከአሴር ወገን እንደሆነችው እንደ ስምዖን አረጋዊ የጸሎት ሰዎች የመሳሰሉ ተስፋን ይጠባበቁ ነበሩ። ራሱ ዮሴፍ ዛር ማቲያስ የእግዚአብሔር መንግስት ይጠባበቅ ነበር ተብሏል። እንዲህ እንዲህ አሉ መንፈሳውያን የሆኑ በጸሎት የተጉ ነገሩ በክርስቶስ ኢየሱስ መፈጸም እንኳን ባይገባቸው፣ ግን ያህዌህን የሚፈሩ የአብርሃም አምላክ የይስሐቅ የያዕቆብ አምላክን የሚወዱ እና በጸሎት ያው ግንኙነት ያላቸው አይሁዳውያን ቅሬታዎች አሉ። ይሄ ነገር አዋጁም አላስደሰታቸውም። እንዴት በሰው ላይ እንዲህ ይደረጋል? በቃ ምንም እንኳን እንደ ስርዓቱና እንደኛ የምንከተለው ሃይማኖት ባይሄዱም እንዴት እንዲያይነግፍ ይፈጸማል የሚለው ነገር የሚሰማቸው መንፈሳውያን አይሁዳውያን ነበሩ። እነዚህ ሰዎች እስጢፋኖስን ቀበሩት ይላል። ቀበሩት ብቻ አይደለም ቀጥሎ ምንድነው የሚለው? ታላቅ ልቅሶ አለቀሱለት ይላል። እንግዲህ በዚህ ውስጥ አማኞች የተረፉት እዛው ከስደት የተረፉ አማኞች ሊሳተፉ ይችላሉ። ግን በዋናነት ለእስጢፋኖስ በክብር መቀበርና የሚገባው ለቅሶ ሁሉ እንዲደረግ ያደረጉ ሰዎችን ስንመለከት ከዛው ከመሃላቸው ነው። እና እግዚአብሔር መንገድ አለ። ሊያስጨንቀን አይገባ አለመቀበርም፣ ሌላም ሌላም መከራ ቢደርስ ደግሞ ለእግዚአብሔር ክብር ነው። ግን አስፈላጊ ከሆነ ግን እግዚአብሔር እጁ ረጅም ነው። እዛው መሀላቸው በጎ ሰዎችን ያስነሳል ማለት ነው። ገማልያልን አስቡት ስብሰባ ላይ የተናገረውን እንመልከት። ገማልያል ከሸንጎው ከነሱ ወገን ነው አስቡ። ግን በጣም ወሳኝ የሆነ ቀና የሆነ ሀሳብ አቀረበ። እነዚህ ሰዎች ከእግዚአብሔር ከሆኑ ልታጠፏቸው አትችሉም፣ ከእግዚአብሔር ካልሆኑ ይጠፋል፣ ብሎ ምሳሌ አቅርቦ ከእግዚአብሔር ከሆኑ ግን ልታጠፏቸው አትችሉም ብቻ አይደለም ያለው። ግን ምናልባት አለ ከእግዚአብሔር ጋር ስትጣሉ እንዳትገኙ አላቸው። በጣም አሳማኝና በስልጣን የተነገረ በመሆኑ በዚህ ምክንያት ተረፉ ከሞት እንጂ፣ ውሳኔው ሊገሏቸው ነበር። ዛለታ እንዲወሰን የተፈለገው ሞት እንዲፈረድባቸው። ግን እሱ በተናገረው ነገር የሞት ውሳኔው ቀረና ወደ ምን ወረደ? በቃ ይገረፉ ተባለ። ከዛ በኋላ ገርፈው ፈቷቸው ነው የሚለው። ተገርፈው ሲወጡ እያለቀሱ መውጣት ሲገባቸው እነሱ ግን ምን ሆነ ያን ደማቸው ምናምን እንትን እያንጠባጠቡ እኮ ነው አስቡት በጣም ያማል ያቃጥላል ሰውነት ቁስሉ ምኑ ግን ደስ እያላቸው ወጡ ለምን ሲባል ስለ ስሙ የተናቁ እንዲሆኑ ሆነው እንዲቆጠሩ የተገባቸው ስለሆነ ይላል ደስ እያላቸው ወጡ ነው የሚለው እግዚአብሔር ይመስገን ጌታ ኢየሱስ ተናግሯል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ አለ። እግዚአብሔር ይመስገን። ስለዚህ በዙሪያችን ካለው ዓለም የሚደርሱ ነቀፋዎች፣ ስደቶች የመሳሰሉት ይኸው ሲመጡ የሚያስጨንቁና የሚያሙ መሆናቸውን ከማሰብ ይልቅ ወይም ሕመሙን እያሰቡ ከማለት ይልቅ ውጤቱን እያሰቡ የእግዚአብሔርን ክብር ማየት ደግሞም አልፈን ተሻግረን ለነፍሳት ጥቅም የሚያስገኘውን ውጤት ለብዙዎች መዳን ምክንያት መሆኑን እያስብን ደስ ሊለን ይገባል። በመከራችን ደሳችን፣ በመከራችን ከመጣን ይልቅ ይበዛል አለ ጳውሎስ። እግዚአብሔር እንደው ይርዳል አለው። ሊከብደን ይችላል ግን፣ ሲረዳን ግን ይቀላል። እኛ ስንታገል ይከብዳል። እሱ ሲረዳን ግን ይቀላል። እግዚአብሔር ይመስገን። ለሱ የሚከብድ ነገር አለ? ከእግዚአብሔር ጋር የሚከብድ ነገር የለም። ለእኛ ነው የሚከብደው ሁሉም ነገር። ጌታ በጸጋው ብዛት ይርዳል። ስለዚህ አንዳንድ ፍራቻ ያለን እንዴት ነው፣ በወንጌል ሳምን እገለላለሁ፣ ከማህበረሰብ የት ነው የምቀበረው? እንደዚህ እንደዚህ በቃ ከቀደም ብሎ የነበረ የምንል ሰዎች በሞት እና በመቃብር ምክንያት እስራኤል ልክ በመቃብር ምክንያት እንዳለቀሱት እንደዛ የሆንን ሰዎች እንሻገር። እግዚአብሔር ለዚህ ዋስትና ይሰጣል። በ ያው ለነገሩ ማዘጋጃ ቤትም እሰጣለሁ ይላል አይደል የሞተ እቀብራለሁ ይል፣ ግን ከዛ በላይ እግዚአብሔር ዋስትና ይሰጣል አይደል እግዚአብሔር ዋስትና ይሰጣል። እግዚአብሔር ይመስገን። ከዛ አሁን የተበተኑት ምን አደረጉ? የሚለው ታሪኩ መቀጠል ያለበት በሄዱበት ሀገር ምን ገጠማቸው? እንዴት መኖር ጀመሩ? ተበትነው፣ ሌላው ማህበረሰብ እንዴት ተቀበላቸው? ቤተሰባቸው ልጆቻቸውን ምን አደረጉ? እንደዚህ ምናምን የሚለው ታሪክ ነበር መቀጠል ያለበት አይደል? እንዴ። ግን ቅድም እንዳልኳቸው የጸሐፊው ልቤ የተያያዘ በጌታ ስራ ላይ ነው። ስለዚህ ምን አለ? የተበተኑትም አለና ቃሉን እየሰበኩ ዞሩ። ስደተኞች እኮ ናቸው። የተበተኑት እኮ ቃሉን ሊሰብኩ እኮ አልነበረም አይደል እን እዚያ መኖሪያ አትተው እኮ እነሱ ለራሳቸው ተንከራታች ናቸው። እንዴት ነው አንድ ስደተኛ ለራሱ ማረፊያ የሌለው ለራሱ ተጠግቶ ለምኖ አስጠጉኝ ብሎ የሚንከራተት ሰው ሰጪ የሚሆነው? እዚህ ጋር እኮ እየለመኑ አይደለም የሚያሳየን። እዚህ ጋር እኮ በሌላ በማያውቁት ስፍራ ሄደው ለራሳቸው የሚሆን ነገር እየጠየቁ አይደለም የሚያሳየን። አላደረጉም ለማለት አይደለም፣ ሊያደርጉ ይችላሉ፣ ሰው ናቸው። ይህንን ሪያሊቲ መካድ አንችልም። ግን ጎልቶ የታየው ነገር ምንድን ነው? የሚሰጡት ነገር ቃሉን ይሰጡ ነበር። ቃሉን እየሰበኩ ዞሩ ይላል። እግዚአብሔር ይርዳን። እንዴት ነው የሚሰማ? ዓለሙ አሁን የኛ ያልሆነ ነው አይደል? የራሳችሁ ሆኖ ይሰማችኋል አይደለም? ለምን? አሁን ያለው ዓለም በሌላ አካል ነው እየተገዛ ያለው። የዚህ ዓለም ገዥ የተባለ አካል ነው የሚገዛው። የዚህ ዓለም አምላክ የተባለ አካል ነው የሚገዛው። ስለዚህ በዚህ ዓለም ላይ ዘላቂ መኖሪያ ወይም ዘላቂ ነገር እንዳላቸው አታስቡ። እንግድነት ይሰማችኋል። ስደተኝነት ይሰማችኋል። ይሄ ምንም ጥያቄ የለውም። በእውነት በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። የድንኳን ኑሮ ነው የምንኖረው። የእኛ ባልሆነ ዓለም ነው እያለፍን ያለነው። አሁን ወደፊት ነው የእኛ የሚሆነው ጌታ ኢየሱስ ሲዋጀው። ዛሬ ላይ ግን የእኛ ባልሆነ ነገር ውስጥ ነው እያለፍን ያለነው እና ምን ይሰማናል ስለዚህ ይሁን እንደ እንግዳይ መብት የለኝም፣ መናገር አልችልም፣ እንደዚህ ነው፣ የኔ አይደለም ምናምን እያልን እንደዛ ኖ ኑ ከዓለም አወጣና ጌታ ኢየሱስ ክርስቶስ ወደ ዓለም ላካቸው። ወደ ዓለም ሲልካቸው አምባሳደር አድርጎ ነው የላካቸው፣ የማስታረቅን ቃል አድርጎ መልእክተኞች አድርጎ ነው የላካቸው። እዚህ ምድር ላይ በእንግድነት በምንኖርበት በዚህ ዓለም ውስጥ በእንግድነት በምንኖርበት በቀረልን ዘመን ውስጥ እኛ የክርስቶስ በእግዚአብሔር ቀኝ ያለው የእርሱ ምስክሮች ነን። ስለዚህ ዙሪያችን የእኛነት ባይሰማውም ወይም ደግሞ የሆነ እንደ ተንከራታችን እንደ ተበተነ እንደ ስደተኛ አድርገን በሥጋ ራሳችን ብንቆጥርም፣ በስልጣን ግን ልንመሰክር ይገባል። እንዴ፣ እዚህ ምድር ላይ ስፍራ አይኑረን እንጂ እላይ እኮ አገር አለን። እንዴ ሀገር የሌላቸው ነን? እንዴ አንዳንድ ሰው ሌላ ሀገር ሄዶ በቃ ባይተዋር ሲሆን ምን የራሱን ይረሰዋል አደል? ግን ቆም ብሎ ቢያስብ እኮ እሱም ሀገር አለው አደል? እሱም ባለመብት ነው። እሱም እኮ የሆነ ዜጋ ነው። እሱም የራሱ መንግስት አለ፣ የራሱ እንትን አለ፣ ዜግነት አለ አደል? ኮራ ዘና ብሎ የሚኖሩበት ሀገር አለ ብሎ እኮ ማሰብ ይችላል። የሌለን አድርገን አናስብ። እዚህ ምድር ላይ ስፍራ ባይኖረን እዛ ሰማይ ላይ ቦታ አለን። አገራችን በሰማይ ነው፣ ቤታችን በአብ ቤት ነው። ስፍራ ያላቸው ሰዎች ነን። ታዲያ እዚህ ምድር ላይ እንደ ስደተኛ፣ እንደተበተኑ ሰዎች ብንሄድም ሜሴጁን ይዘን እንሂድ። የእኛን ሜሴጅ የራሳችንን ከጌታ የተቀበልነውን ቃሉን ይዘው ዞሩ አይደለም የሚለው? ይዘን እንዙር፣ እቤት ውስጥ እንዙር፣ ለጓደኛ ንገር፣ ለቤተሰብ ባገኘነው መንገድ። ይሄ የጸጋ ስጦታን የሚጠይቅ ነገር አይደለም። ጌታ ኢየሱስ ክርስቶስ በዚህ ስራ ውስጥ የጸጋ ስጦታዎችን ወንጌል ወንጌላውያንን በመጠቀም አይደለም ይህን የሰራው። ቅድም እንዳልነው እቅድና ፕላንን በመጠቀም አይደለም የሠራው። የሰራው ራሱ በወደደ መንገድ አማኞችን የተበተኑትን በማይጠበቅ አቅጣጫ ስራውን ሰራ። እነሱን እየተጠቀመ ወንጌል እንዲስፋፋ አደረገ። በሁሉም ሰው ይጠቀማል። እኔ በጣም ይገርመኛል፣ እንደው በትንሿ አገልግሎታችን እንኳ እኛ እዚህ ቃሉን አጥንተን፣ ተንትነን፣ አብራርተን የምንሰብክ ሰዎች አመት ሙሉ ያልሰራ ነውን ስራ የማጠብቁት ሰው ለብዙዎች መዳን ምክንያት የሚሆን ስራ ይሰራል። ይህንን እኮ በአይናችን ፊት እያየ ነው ነው ያለ ዛሬ የሚሆነው ነገ የሚሆን በቃ እግዚአብሔር ራሱን የሚያከብርበት ለብዙ ሰዎች ጥቅም የሚሆነውን ስራ የሚሰራባቸው ብዙ እኛ የማናውቃቸው ብዙ ሰዎች አሉ። ክብር ለጌታ። ከዛ በኋላ ወደ ጸጋ ስጦታ ይመጣል። ፊልጶስን ያቀርብልናል ከቁጥር አምስት ጀምሮ ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ሕዝቡም የፊልጶስን ቃል በሰሙ ጊዜ፣ ያደርጋት የነበረውንም ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። እርኩሳን መናፍስ በታላቅ ድምፅ እየጮኹ ከብዙ ሰዎች ይወጡ ነበርና ብዙዎችም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ ይላል። እግዚአብሔር ይመስገን። እንዴ እንዴት አይሁን? ከተማ በፊልጶስ የአገልግሎት በተገኘው ውጤት በደስታ ተሞላች። ለምን? በፊት በምን አይነት ሁኔታ ነበረች የሚለውን ነው ማየት ያለብን። የመጀመሪያው ነገር ሰማሪያ ከአይሁድ አኳያ እንዴት ነው የምትታየው? ይሄ ነው መጀመሪያ መታየት ያለበት። አይሁድ ከሳምራውያን ጋር አይተባበሩም ነበር ነው፣ ጨርሶ አይተባበሩም። የተናቀ ቦታ፣ የሚጠላ ቦታ ነው። ሳምራዊቷ ምን እንዳለች እናውቃለን። ገርሟት፣ እንዴት ሳምራዊት ሴት ከመሆን ከኔ ጋር ከኔ ውሃ ትለምናለህ ያለችው እኮ ገርሟት፣ የሚያናግራት ሰው በማግኘቷ ማለት ነው? ስለዚህ አንደኛ በአይሁድ የተጠሉ ሆነው ይቆጠራሉ፣ ያስባሉ ራሳቸውን። ቀጥሎ ግን የነሱ አጠቃላይ ገጽታ ሰይጣን እድሉን ያገኘበት ዙፋኑን የዘረጋበት ነባራዊ ሁኔታ ነው ያላቸው። ከኢየሩሳሌም ቀጥላ ሁለተኛዋ ትልቅ ከተማ ነች ሰማርያ። እንደሚታወቀው የተመሰረተችው እንዴት እንደሆነ እናውቃለን በታሪካቸው ውስጥ አስሩን ነገድ አሶራውያን በማረኩ ጊዜ ከዛ። በእርግጥ ከተማ የተመሰረተችው ከዛ ቀድማ ነው። ግን አሁን ያለውን ገጽታ የያዘችበትን ታሪካዊ መነሻ ስንመለከት ከአሶር የመጡ አምስት አይነት ነገዶች የሰፈሩባት ቦታ ናት። ሲመጡ ግን ሰባት አማልክትን ይዘው ነው የመጡት። ስለዚህ በሰማርያ ውስጥ ድብልቅ አምልኮ የነገሰበት ሁኔታ ነው ያለው። ታሪኩን ታውቃላችሁ። ወደ እግዚአብሔር አምልኮ የመጡበት የተወሰነ መነሻ አላቸው፣ ግን የሚቀድመው ጣዖት አምልኮ ነው። ለእነዚህ ሕዝቦች ይዘዋቸው የመጡትን አማልክት በሚያመልኩበት በዚያ ወቅት አንበሳ እየተነሳ ብዙ ሲጨርሳቸው ለምንድ ነው ሲባል የአገሩን አምላክ ወግ ስላላወቁ ነው ተብሎ፣ ከተማረኩት ሰዎች አንድ ካህን መጥቶ አስተምሯቸው እግዚአብሔርን መፍራት ሲያስተምራቸው፣ በጣት አምልኮ ላይ እግዚአብሔርን መፍራት ጨመሩበት። የባሰ አንዱ ነገር እኮ ብቻውን ሲሆን ይሻላል። ይሄ ግን የማይደባለቅ ነገር ተደባለቅ። የተቀረጹ ምስሎችን ያመልኩ ነበር፣ እግዚአብሔርን ይፈሩ ነበር። ውጤቱ እግዚአብሔርን አይፈሩም ነበር ነው አይደል እና ሰማርያ ማለት እንደዚህ ነው አሁን ፊልጶስን ቀጥታ ወስዶ የሚያሳየን ሰማርያ ላይ ነው ወደ ሰማርያ ከተማ ወርዶ ይልና ክርስቶስን ሰበከላቸው ነው የሚለው እንደዚህ ላሉ ሰው እዚህም ጋር ስንመለከት እርኩሳን መናፍስት የተቆጣጠሩት ቦታ እንደነበር ነው የምንረዳው በታላቅ ድምፅ እየጮሁ ከብዙዎች ይወጡ ነበር። ይ ስለዚህ መናፍስት የተቆጣጠሩት ከተማ ነው፣ እርኩሳን መናፍስት እንዲህ አይነት ከተማ ላይ ነው የሄደው ፊልጶስ። እግዚአብሔር ወደዛ መራው እና ክርስቶስን ሰበከላቸው። ስለዚህ በድንቅና በምልክት ለቃሉ ማስረጃ የሚሆን ምልክት እያደረገ ያጸና ነበረ። ቃሉን በምልክቶች እግዚአብሔር ያጸና ነበር። በሚከተሉት ምልክቶች ቃሉን ያጸና ነበር። አጋንንት ይወጡ ነበረ። ቀጥሎ ደግሞ ሽባዎችና አንካሶች ይፈወሱ ነበር። ይሄ ሁሉ የሆነው ለምንድ ነው? ወንጌላዊው ወንጌላው ፊሊጶስ የተናገረውን ቃል እንዲያምኑ ለማድረግ ነው አላማው ጠቅላላ ከሰማርያ ከተማ በሽታን ለማጥፋት ወይም እንደዚህ አይደለም። እዚህ ስፍራ ላይ ምልክት ተብሎ ነው የተገለጸው። ህዝቡ ፊልጶስ የፊልጶስን ቃል በሰሙ ጊዜ አለና ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ ነው የሚለው። ስለዚህ ምልክቶቹ ፊልጶስ ለሚሰብከው እግዚአብሔር ቃል ማስረጃ ነበሩ ማለት ነው። እና ደስ አላቸው። ደስ ባይላቸው ነበር የሚገርመው። የእግዚአብሔር ቃል ሲመጣ እንዲሁም ዛሬ ገና የሚጸና ቃል አይደለም የምንናገረው ገና አሁን ገና የሚጸና ቃል አይደለም የምንናገረው፣ የጸና ቃል ነው የምንናገረው። ፊልጶስ የሰበከውን ነገር ፊልጶስ ካደረገው ምልክት ጋር ነው ይዘንላቸው የምንሄደው። ብዙዎች በዚህ ሊደሰቱ ይገባቸዋል። ነገር ግን አለመታደል ሆኖ ብዙዎች እየከፋቸው ነው ያሉት። ሰማሪያዎች ግን ተጠቀሙ፣ በደስታ ተቀበሉ። ግን ይህንን አገልግሎት የሚሰጥ የዘመናችን ፊልጶስ ማን ይሁን ነው ጥያቄ። አሁን የፊልጶስ ጉዳይ ሊመጣ ፊልጶስ ከሰባቱ የማዕድ አገልጋዮች አንዱ ነበረ፣ ከሰባቱ ዲያቆናት። በቤተ ክርስቲያን ውስጥ መጀመሪያ የተገለጠው በማዕድ አገልግሎት ነው፣ በአስተናጋጅነት በጣም የሚገርም እኮ ሲታይ በቃ ዝቅ ያለ ሊባል የሚችል አገልግሎት ነው። በሰው በሰው ሰውኛ ግምጋሚ ማለት ነው። እንደዚህ አይነት ሰው እንደሆነ እናውቃለን። በሐዋርያት ሥራ ምዕራፍ 21 ላይ ስንመለከት ቁጥር ሰባት ላይ ተገልጿል። 21 ቁጥር 8 ላይ ው በነገር ሞተን ወደ ቂሳርያ መጣን፣ ከሰባቱም አንድ በሚሆን በወንጌላዊ በፊልጶስ ቤት ገብተን ከእርሱ ጋር ተቀመጥን ይላል። ስለዚህ ከሰባቱ አንዱ ተብሎ ተጠቅሷል። ሐዋርያው አይደለም፣ ከአስራ ሁለቱ አንዱ አይደለም። እነሱ አዛው ኢየሩሳሌም ናቸው። ይሄ ግን ከሰባቱ አንዱ። ማን ላከው ወደ ሰማርያ? አስራ ሁለቱ ሐዋርያት ተመካክረው አሁን ወንጌሉ ተስፋፍቷል፣ እንግዲህ ስራ ይፈልጋል፣ የበለጠ መስበክ አለበት፣ ማንን እንላክ፣ አንድ ወንጌል ያስፈልገናል፣ እናሰልጥናቸው፣ ካሰለጠንም በኋላ እጃችንን ጭነን እንሹማቸው፣ ከዛ ወንጌል ሰባኪዎች ሆነው ይሰማሩ፣ እንደዚህ አይነት እቅድ አልነበረም። ፊልጶስን ማላከው እዚህ ጋር ማንም እንደላከው ከሰው በኩል አልተነገረም ነገር ግን ያረገው ጌታ ኢየሱስ በእግዚአብሔር ቀኝ የተቀመጠው የቤተ ክርስቲያን ራስ ምን ያደርግ ነበር አንዳንዶቹን ሐዋርያትን እና ነቢያትን ቀጥሎ ወንጌል ሰባኪዎችን ከዚያ እረኞችና አስተማሪዎችን ሰጠ ለቤተ ክርስቲያን ከተሰጡ ወንጌል ሰባኪዎች በግንባር ቀደምነት የምናገኘው አንዱ ማን ነው? ፊልጶስ። እስጢፋኖስንም የገለጠው እሱ ነው። ልክ እንደዛው ፊልጶስንም የሚጠቀምበት እሱ ነው። አንዱን በሞቱ ከበረበት እስጢፋኖስን በሰማዕትነት ተጠቀመበት። ይሄን ደግሞ በአካል በሕያው ማንነቱ ወንጌሉን በእርሱ በኩል አድርጎ በሚያስደንቅ ሁኔታ ባልተጠበቀ መንገድ የባዕድ አገልጋዩን ወንጌል ሰባኪ ያደረገው በሚገርም ሁኔታ፣ እግዚአብሔር ጆሮ ሰጠው፣ በአንድ ልብ አደመጡት። ግን ሄዶ የሰበከው ማንን ነው? ክርስቶስን ነው የሰበከው። የወንጌሉ ኮንቴንት ይዘቱ ምንድን ነው ሲባል ክርስቶስ። ወንጌል ምንድን ነው ሲባል በስጋ ከዳዊት ዘር ስለተገለጠ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው ነው የሚለው። ስለዚህ ወረገና ክርስቶስን ሰበከላቸው። የወንጌል ርዕስ ኢየሱስ ነው። እግዚአብሔር ይመስገን። ሐዋርያው ጳውሎስ አይሁድ ምልክትን ይለምናሉ፣ የግሪክ ሰው ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አለ። ወደ ቆሮንቶስ በሄደ ጊዜ ከኢየሱስ በቀር ከኢየሱስ እርሱም እንደተሰቀለ ከዛ በቀር እንዳላውቅ ቆርጫ አለዋል። ሌላ ነገር እንዳላውቅ ቆርጫ አለዋል። ስለዚህ እነ ፊልጶስ ኢየሱስን አስተዋወቁ። ውጤቱም ያማረ ሆነ። ሁሉም በአንድ ልብ አደመጡት ይላል። ክብር ለእግዚአብሔር ይሁን። ጌታ ኢየሱስን ያውቁታል የሰማርያ ሰዎች በአካል እንዲሁም የዛን ጊዜው አስገራሚ ነው። ማነው የሰበከው? የዛን ጊዜ ያች ሳምራዊ ኃጢአተኛ አይደል እ ክርስቶስን ያስተዋወቀችው እንዴት ነው? እንዲሁ ዝም ብሎ ከመጽሐፍት እየጠቀሰች እንዲሁ በቃ መሲህነቱን አደራጅታ በመስበክ እንደዚህ እኮ አይደለም። አንድ ነገር ነው የተናገረችው ያደረግኩትን ሁሉ የነገረኝን ሰው ኑና እዩ አለች። በሕይወቷ ነው የመሰከረችው። ከዛ መላው ከተማው አወራው ጠበቀው። ከዛ ኢየሱስ ራሱ በአካል ሄደ። ሲሄድ ትምህርቱ ሲሰሙ ምንድን ነው ያሉት? እኛ ራሳችን ሰምተነዋልና አሁን ስለ ቃልሽ አይደለም እኛ ራሳችን ሰምተነዋልና እርሱ በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለና። ይሄ የዮሐንስ ወንጌል ምዕራፍ አራት ላይ የምናገኘው ታሪክ ነው። የዛን ጊዜ የሚገርመው ነገር ምንም ምልክት አላደረገም። በመስማት ብቻ ነው፣ የሰማርያ ሰዎች የተቀበሉት ያመኑት። በተቃራኒው ግን ምልክት የተደረገበት የገርጌሴኖን ሰዎች ሂድልን ሲሉት እንመለከታለን። ባለፈው ሰምተናል። እዚህ መድረክ ላይ ሰማርያ ውስጥ በፊት ያለ ምልክት ያመኑ የሰሙ ሰዎች ናቸው። አሁን ደግሞ ጭራሽ ያለ ምልክት ያመኑት እነዚህ ሰዎች ያንን የሚያውቁትን ኢየሱስን በድጋሚ አሁን ከላይ ከሰማይ በላከላቸው ወንጌላዊ አስቦ በላከላቸው ወንጌላዊ በኩል በምልክቶች የተረጋገጠ ወንጌል ሲሰሙ በአንድ ልብ አደመጡ። እግዚአብሔር ይመስገን። ስለዚህ ምናልባት እንደ ማንም አይሰማንም ብለን ተስፋ መቁረጥ የለብን። እግዚአብሔር ነው ሥራውን የሚሰራው፣ የሰውን ልብ የሚያዘጋጅ እግዚአብሔር ነው። እኛ በሙሉ አቅሙ በሙሉ ኃይሉ እንመስክር ወንጌልን ስለዚህ የሰዎችን ልብ የሚያዘጋጅ እግዚአብሔር ነው። ለእኛ የሚያቀርብ እግዚአብሔር ነው። ልባቸውን የሚያዘጋጅ እግዚአብሔር ነው። ከእኛ የሚጠበቀው በሙሉ አቅማችን በሙሉ ኃይል በእምነት መናገር ብቻ። ፊልጶስ በዚህ መንገድ ውጤት እንዳገኘና ውጤቱም ደስታ እንደሆነ ነው የምናየው። እንደው በትንሹ በዚህ ሰሞን እንኳ እንደው ቃሉን ሰምተው ጥቂትም ቢሆኑ የሰሙ ሰዎች ደስታቸውን ከግንባራቸው ላይ ስናይ መልሶ እኛን ደስ አላለንም? እግዚአብሔር ይመስገን። ለአንድ ሰው መስክራችሁ እሱ ሲቀበል እንዴት ነው ደስ የሚላችሁ? ወንጌል ውጤቱ ደስታ፣ ምንም ማዘን የለውም። ለሰው ሁሉ እንናገር። ይሄን ለሕዝቡ ሁሉ ለእናንተና ለሕዝቡ ሁሉ የሚሆን ደስታ ታላቅ የምሥራች እነግራችኋለሁና አትፈ ወንጌል ደስታን ነው የሚያመጣው። እግዚአብሔር የተባረከ ይሁን። እንቀጥላለን። የጌታ ጸጋና ሰላም ይብዛል።